የዚህ ፕሮግራም ዓላማ ወላጆች መውቀስ አይደለም። ታውቃላቸው ካለፈው ነገር ላይ ወላጆች በሚያውቁት መንገድ አስተምረውናል አሳድገውናል። እሰቶች ነበሩ ወይ? አዎ። ጥሩ ነገር ነበሩ ወይ? አዎ። እኛ ዓላማችን ምንድን ነው? በጎን እንዴት እናሳድግ፣ የማይጠቅም የሆነውን ነገር ደግሞ በማስረጃ አድርገን በደምብ ተወያይተን ለመጪው ትውልድ የሚተርፍ ነገር ለመስራት ነው። ዋናው ዓላማ ይሄ ነው የሚመስለኝና በቁጥር አንድ ቀደም በብዛት ገልጻችሁታል። ይሄ ኮንስታንትሊ ኮምፔርድ ከሶስቱ አዛርስ ከሌሎች ጋ ጋር በቀጣይነት እንድንወዳደር ያደረገን ያደግነው አስተዳደግ አይ ቲንክ በጣም ብዙ ጉዳት አለው ብዬ ነው የማስበው። አንደኛ ይሄ ክሮኒክ ሰልፍ ዳውት የሚባል አለ። ይሄ ውስጣችንን ሁሌ እንድንጠራጠር የሚያደረጋል። በቃ እኔ ከእንትና ጋር እኩል ነኝ፣ ከጎረቤት ጋር እኩል አይደለሁም። በተፈጠን ቁጥር፣ በተራመድን ቁጥር፣ በተናገርን ቁጥር ኮምፔር ማድረግ እንጀምራለን። ለምን በእንደዛ ያን ፕሮግራም ስለምንሆን ማለት ነው። የግዴ ልጅ አታየውም አንተ እዚህ ቁጭ ብለህ ምናምን የሚባለው ነገር ክሮኒክ ሰልፍ ዳውትን የሚያመጣብን ነገር ነው። አንደኛ። ሁለተኛ ሎው ሰልፍ ስቲም ወይ ደግሞ ለራሳችን ያለን ግምት በጣም ዝቅ ያደርገዋል። ለምን እገሌ በጣም ሰው ይወደዋል፣ እገሌ ጎበዝ ነው፣ ወላጆች ሳይቀር እንኳን ያደንቁታል፣ እኔ ግልጃቸው ሆኜ የዶን ኬራ ባውትም የሚለውን አይነት ስሜት እና ለራስ የምንሰጠው ግምት ዝቅ ያደርጋል። ለራስ የምንሰጠው ግምት ዝቅ ብሎ የሚያድግ ሰው በአመራር ላይ ብታስቀምጡት መከራ ነው የሚያመጣው። ያችን ነገር ለመሸፈን ሎው ሰልፍ ስቲሙ እንዳይታይበት በጣም አረመኔ ሊሆን ይችላል። ሰዎችን በማባረር በመቆጣት ያቺ ውስጡ ያደገባት የጎደላትን ነገር በቃ ፓወር ሲያገኝ ደግሞ ይወጣና፣ ገብቷቸዋል። አንዳንድ ጊዜ በኦፖዚት በተቃራኒ ሳራሻል አንዳንዴ ደግሞ በትክክል እንዳለ ሆኖ ሊያድግ ይችላል። ዝም የሚል ሆኖ ሊያድግም ይችላል። አንዳንድ ሰዎች ግን ካደጉ በኋላ ባህሪያቸው ሲቀየር ታይተዋል። ለው ሰልፍ ስቲም የነበራቸው ሰዎች፣ በጣም የሚበቀሉ ሰዎች፣ በጣም የሚቆጡ ሰዎች፣ ለምን በፉክክሩ ስላደጉ የማይደሱ ሰዎችም አድገው ታሪካቸውን አንብበን እናውቃለን። እኔም ከአንድ ሰው ጋር ሲያወዳድሩኝ እኔ እኔነቴ ውስጥ ምንም የለም ማለት ነው። ለበባሉ እኔ መሆን የሚገባኝ ሌላ ሰውን ነው። ይሄ በጣም በጣም በጣም ከባድ ባህሪያችን ላይ የሚከተለን ነው። እንደውም ይሄ ቻይልዱ ላይ የሚደርስ ነገር ታውቃላችሁ፣ አንዳንድ ፀሐፊዎች ሀዘ ሎንግ ሻዶ ይሉታል። ረጅም ጥላሉ ይከተለናል። አግብትን አድግን ይከተለናል። ምን በዛን ጊዜ ኤክስፔሪንስ ነገር ቀላል አይደለም። ሌላ ምን አለ? የሰዎችን ሰክሰስ ሴሌብሬት እንዳናደግ ሁሉ ውስጣችን ይጨነቃል። ለምን እንደገባችኋል? በልጅነታችን ስናድግ ያጎረቤታችሁ ጎበዙ ተማሪ ሲደነቅ እናንተ ግን አትደነቁ ስለዚህ የሌሎችን ሰክሰስ የመጥላት ያ ሁሉ ውስጣችን ሊቀረጽ ይችላል ለምንድነው አለማድነቅ ለምን እሱ እኮ ባይኖር ኖሩን ቤተሰቦች ያደንቁኝ ነበር ግን እሱ መጣና በቃ ሂሳብ እንግዲህ ጥሩ ነጥብ እኔን አሰደበኝ የሰዎችን ሰክሰስ ሴሌብሬት እንዳናደርግ ሳይኮሎጂካሊ ውስጣዊ ተጽዕኖ ሊያሳድርብን ይችላል ይህንን ማሰብ በጣም መልካም ነው ብዬ አስባለሁ ሁልጊዜ ልጆቻችን ስታሳድጉ እናሳድግ ማድረግ የሚገባን ከውድድር ውጭ መሆን አለባቸው። አንድ ሰው ራሱን ውስጡን ምን መሆን ይፈልጋል ማዳመጥ እንጂ እገሌ አይተዋል አንተ እገሌ ነህ እየተባለ በፉክክር ውስጥ የሚያድግ ልጅ ማንነቱን ሳይረዳ ግራ ገብቶት ነው የሚያድገው። በጣም እዚህ ጋ በጣም መጠንቀቅ ያለብን ይመስለኛል። ሌላ ምንድን ነው? እንደዚህ የሆነን ካደግን ትልቁ ችግር እንደሚያመጣው ይሄ ሁልጊዜ ራሳችንን ፕሩቭ ማድረግ በቃ እንሞክራለን። በቃ ራሳችንን ለሰዎች ለማሳየት በቃ ለምን በቃ ካልተናገርን ካላሳየን ሰዎች አይወዱን ነው የሚል። ቤተሰቦች ምቁ በቃ እነሱን ለማስደሰት ብለሽ ያላመሽበት ነገሩ ልታደርግ ትችላለች። የምጠየው ነገሩ ልታደርግ ትችላለች። አንዳንድ ጊዜና እነዚህ ነገሮች በጣም ስሜትን የሚጎዱ እና ባላንስ ሊሆን አመለካከት በራሳችን ላይ እንዲያድር ያሳድራሉ ብዬ አስባለሁ። ሁለተኛ ይሄ ግሮዊንግ አፕ ኢን ፊር፣ በፍርሃት ውስጥ ማድረግ ምን ማለት ነው? አንዳንዴ በጩኸት ሻውቲንግ፣ ቫይለንስ ትሬትስ፣ በማስፈራራት ውስጥ በቃ ከዚህ ቤት አባራሃለሁ ሚባል አንድ ሰው ሕፃን ልጅ ምን እንደሚያስብ አስበው። ፈተና ካላለፍክ አባራሃለሁ ምናምን ሲባል ምን እንደሚያስቡት። ጩኸት፣ ሻውቲንግ፣ ቫይለንስ። በዚህ ውስጥ የሚያድጉ ልጆች ሲያድጉ በጣም አንዛይቲ ወይ ደግሞ ኦቨር ሪአክሽን፣ ኮንፍሊክት ግጭት ላይ የሚያሳዩት ባህሪ ያልተለመደ ነው። በቃ ኦቨር ሪአክት ነው የሚያደርጉት። ለምን በልጅነታቸው የተረበሸ ነገር አለ ውስጣቸው። ቁጣን ያዩን ያደጉት፣ ስድብን ያዩን ያደጉት፣ ወላጆች ከወላጆች ይጣሉ ያዩ አድገው ሊሆን ይችላል። ስለዚህ ምንም ኮንፍሊክት ሲያጋጥማቸው በህይወታቸው ኦቨር ሪአክት ማድረግ እስከ ሰው መግደል ሊደርሱ ይችላሉ። ለምን በዛን ጊዜ የተቀረጸው ነገር ቀላል አይደለም ማለት ነው። ይሄ በጣም በጣም በጣም ከባድ ነው። ሁለተኛ ስትረግሊንግ ይሄ ትረስቲንግ ፒፕል ሰዎች ማመን በቃ ጋር አይሆንባቸዋል። ከቤተሰቦቻቸው ጀምሮ ብዙዎች ሳያምኑባቸው ሊያድጉ ይችላሉ። በቃ በፉክክር መልክ እንትናን ካልመሰልክ ከአንተ ልጅ አይደለም እየተባለ የሚያድግ ልጅ ትረስት ኢሹ ላይ በጣም ችግር ያጋጥመዋል። ዜ ስትራግል ኦን ትረስት ኢሹ ከገባ በኋላ ሚስቱን ላያምን ይችላል። ካገባች በኋላ ባሏን ላታምን ትችላለች። ለምን አሳድርአስተዳደጓ ላይ የትረስት ኢሹ አለ። ሳይታመን ካደገ ሰው፣ ሳትታመን ካደገች በትዳር ውስጥም ሲገቡ ያን ነው የሚያሳዩት። በኃላፍነት ሲቀመጡ ያን ነው የሚያሳዩት። ትስቲንግ ኢሹ ላይ በጣም ስትራግሊንግ ቱ ትረስት ይባላል። ይሄ ለማመን መታገል፣ በጣም መቸገር። ይሄ ሁሉ በልጅነት ላይ ከሚደርሱ አንዳንድ ተጽዕኖዎች ሊመጣ ይችላል ብዬ አስባለሁኝ። ሶስተኛ፣ ኢሞሽናል ኔግሌክት ነው። ኢሞሽናል ኔግሌክት ምንድን ነው? አንዳንድ ያሳቸዋል። አባትናት ያኮርፏቸዋል። በቃ ያኮርፏቸዋል። ፈተና ወይም ነገር ግዳ ግን ብሏቸዋል በስሜት ይጎዷቸዋል። እናንተ የምትፈልጉት ፍቅር ነው። በልጅነታችሁ የምትፈልጉት መጫወት ነው፣ መሳቅ ነው። እናንተ እንደሌላችሁ ቆጥረው ሌሎች ወንድሞቶቻቸው ጋር ያወራሉ። ወይልጆልጆልብስ ገዛላለሁ ይባላል። ሌላው አንተ ዛ ፊት ልብስ እያዳመጥክ ነው ዛጎጫታ ማለት ነው። ይሄ ኢሞሽናል ኔግሌክት በተግባር በፊት በንግግር እና ምን እንደሚሰማችሁ ታውቃላችሁ። እንደዚህ የሚደረጉ ሰዎች በቃ ይሄ አንወርዝነስ ይሰማቸዋል። እኔ ዋጋ የለኝም፣ እኔ ለካ ማንም ነኝ። በቃ እኔ ማንም አይወደኝም ከቤተሰቦች ውጭ ጀምሮ ማንም አይወደኝም የሚለው አንወርዝነስ ፊሊንግ ያለ መፈለግ እነት እኔ ምንም ተራ ሰው ነ ወደሚለው ስሜት ሊያስገባቸው ይችላል። ይሄም በጣም ልናስብበት ይገባል። በጣም በጣም ልናስብበት የሚገባ ነገር ነው። ያስባለ ሌላ ስሜታቸውን ዲፊክልት ኢሞሽን ኢሞሽናቸውን መግለጽ ይቸገራሉ። ለምን? ኢሞሽናል ነግለክስ ሲደረግ አንድ ልጅ ከአባት ከእናት እኩል ሀሳቡን ላያቀርብ አይችልም። ታውቃላቸው። አስተዳደጋችን ከባድ ነው። አባዬ ይሄ ነገር ትክክል አይደለም ብሎ የሚናገር እሱ የለም። አባት ቤት ሰዓት እንኳን ታውቃላችሁ፣ እናት ቤት ሰዓት። ለምን አስተዳደጋችን ላይ ትንሽ ጫናም ስላለ ስቶች የሆኑ በኃይል ነው የምናድገው። በአብዛኛው በኃይል ነው። በኃይል የተመሰረተ ነው። ጸጥ በል፣ ዝም በል፣ አርፈ ጭጫል ከዚህ ፍ ብዙ የተናገረለ እንቅልፍ ሳይመጣን ተኙ የምንባለው ነገር ሁሌ የሚያስገርም ነው። በጣም ያስቀሳስበ ተኙ። እንቅልፍ ከመጣብን ናኒታ እውነት ነው። ውጡ ከዚህ። ለምን ወጣለሁ? ቤት ቁጭ አለ ምን ችግር አለው? ውጡ ከዚህ ሂዱ ከዚህ። አንዳንዱ ትዕዛዞች አይታችሁ ከሆነ ምክንያት ያለው ለምን ጠቃቸው? መልስ የላቸውም፣ ለምን እንደሚያደርጉት በቃ። ለምን እ እኔ ልጅ ነኝ ቤት ቁጭ ምን ችግር አለው? ሂዱ ውጡ ጥፉ የሚባሉ ደግሞ ቃላት ቀላል አይመስላችሁ፣ በጣም ተጽዕኖዎች አላቸው አለመፈለግ ስሜት ያሳድጋሉ። መባረርን ይሄ ኔግሌክት መደረግን የሚያሳይት ቀላል ቃሎቻችን የአንተ ኔ ልጅ አይደለህም ማለት ምን ማለት ነው? ስትልበት በልጅነት ማይንድ የሚመጣው ምንድን ነው? እንደነ ሰዎች ከመንገድ ላይ በዘን ቤላ አግኝተውን ያሳደጉኝ ብለህ ልታስብሉ ትችላለኩ። ወድቀ አግኝተው ያሳደጉ ለምን ይህን ያለ ምን ያርቁኛል። ኢሞሽናል ኔግሌክት በጣም ትልቅ ኔጌቲቭ ኢምፓክት ያለው በሰውች በልጆች ማይንድ ላይ ሲያድጉም በጣም ትልቅ ይዘውት የሚያደርጉት ነገር ሆነ። ይህን በጣም ልንጠነቀቅ በጣም ጥሩ ነው ብዬ ያስባለሁ። ሌላ ምን ነው፣ ይሄ ቢንግ ቶልድ ቱ ይባላል በእንግሊዝኛ። መነገር መነገር ብሎ ታውቃለህ። ጠንካራ መሆን አለብህ ይባላል። ለምሳሌ አንድ ልጅ ጠንካራ እንዲሆን እኮ አያስተምርህም። እንዴት ጠንካራ መሆን የሚገባ አያስተምርም። ጎበዝ መሆን አለብህ ትባለ። እሺ፣ ጥሩ ነው፣ መጥፎ አይደለም ይሄ ምክር እኮ። እንዴት ነው ጎበዝ መሆን ማንም አይነግረኝም። ይሄ ምን እንደሚያመጣ ታውቃላችሁ? በቃ በሰዎች መነገር፣ በቃ እንዲህ መሆን አለብህ ከዛ፣ ምን ስታድግ ምንትሆነ ስሜት የምትደብቅ ሰው ነው የምትሆነው። በቃ ስሜት የምትደብቅ ወይ ደግሞ አንዳንድ ጊዜ በሰዎች እስከሚነገር ታደፍጣለህ ዝም ብለህ በቃ። አንዳንድ ጊዜ ሰዎች እስካልነገሩ የምሰራው ነገር ትክክል አይደለም ብለህ የመጠራጠሩ ስሜት ይመጣብሃል። ሶ ስትሮንግ ፊሊንግ ነው ቀላል ፊሊንግ አይደለም። ኛውና ለምሳሌ ጥሩ ቅርበታዊ ቅርብ ከሰው ጋር መገንባት ይቸገራሉ። ቤተሰቦቻቸው ጋር ሳያገኙ ሊያድጉ ይችላሉ። ተገለው፣ ተርቀው፣ ተገርፈው፣ ተሰድበው፣ ተንቀው የሚያድጉ ልጆች ዲፊክልቲ ፎርሚንግ ዲፕሬሽን ይሄ ጥልቅ የሆነ ጓደኝነትን፣ ትዳርን፣ ፍቅርን የመመሳት ላይ ትልቅ ችግር የሚያጋጥማቸው ይሄ በጣም ልናውቀው የሚገባ ለምን ይሄ ቢንክ ተወልቱ በመነገር ብቻ አንተ ምን ታስባለህ እኮ አይባልም። በቃ የእነሱን ሀሳብ ብቻ የሚጭኑብን ነገር አንዳንዴ ይሄ በጣም በጣም በጣም በጣም በጣም የሚጎዳ ነው። በዚህ በዚህ ውስጥ የሚያልቁ ሰዎች አንዳንዴ ምን ሆናሉ? ይሄ ቦትል አፕ አንገር ይባላል። ቦትል አፕ አንገር ምንድን ነው? የታመቀ ንዴት በቃ በውስጥ አንዳንዴ እኮ አንዳንድ ሰተሽታል በጣም ትግስተኛ ሰው የምትለው ሰው እሳት ሆኖ ሰው ሲደባደባ አይተወልቶ እንችላለን በጣም አጎም ሰው ቤቱ ጸጥተኛ ሰው፣ ያ ምንድን ነው ቦትል አፕ አንገር የሚባለው ታሽጎ የነበረ ቁጣ ምናምን አንዴ ይፈንዳል። ለምን በወቅቱ በመፍትሄ በውይይት በፍቅር አላደገም። የሚያሰበው ቁጣ ነው ያደገው፣ በትዛዝ ነው ያደገው። ስለዚህ አንዳንዴ ይፈንዳል። ያ ደግሞ ምንድን ነው ሶሻል ላይፋችንን፣ ትዳራችንን፣ ህይወታችንን፣ ቢዝነሳችንን አፌክት ሊያደርገው ይችላል። ይሄ እንደዚህ አይነት አስተዳደጎች ሲኖሩ ማለት ነው። አምስተኛው ላክ ኦፍ ኢንካሬጅመንት ኦር ፕሬዝ ነው። አንዳንድ ቦታ ላይ ሌሎቹ አያገባኝም ማለት ነው። ከፈለጋችሁ ጥፉ ነው። ይሄ በጣም በጣም ኢንካሬጅ ስናደርግም ልጆቻችን ከቻን ሁሉንም ኢንካሬጅ ማድረግ ከቻን ልዩነት ልዩነትን አለመፍጠር ነው። ባይዘ ወይ አንዳንድ ወላጅ ምን ይመስለዋል? አንዱን ኢንካሬጅ በማድረጉ ሰላም የሚመጣ ይመስለዋል። ያ ኢንካሬጅ ተደርጎ ይጠላል እኮ ታውቃላችሁ። በሌሎች ተፈታ። ለምን አባቴ እሱን ብቻ? ይሄ ላክ ኦፍ ኢንካሬጅመንት ኦር ፕሬይዝ ቦታውን ጥፋታለሁ። ብዙ ቤተሰብ ሰጥ ቅድም እልፍዬ ገልጸዋለች ፐርፌክሽንዝም የሚባለው ነገር በቃ መቶ ማምጣት አለብህ። ጸባይ መቶ ማምጣት አለብህ ሂሳብ መቶ አምጣት አለብህ። ሁሉም መቶ መቶ የሚጠብቅ ቤተሰብ አለ። ይሄ በጣም ስህተት ነው። የሰው ልጅ እንዲሳሳት መፈቀድ አለበት። ሰዚ መፈቀድ ስል አውቆ እንዲሳት አለ በህይወት ውስጥ ሰው ሊሰዓት እንደሚችል ማወቅ አለባቸው ቤተሰቦች። በቃ መሰዓት የሰው አንድ ባህሪው ነው። በቃ ልጅ ቢሳሳት ይሳሳት ከስህተቱ እንዲማር ማገዝ ነው እንጂ እንዴት ሰዓት አለ አምላካዊ ባህሪ መስጠት ተገቢ ነው ብዬ አላምንም። በቃ ልጅ ይሳታል፣ አዎ ይሳታል። ከዛም እንደመደረግ የሚገባ ቁጭ ተደርጎ ማስረዳት ይሄ ስህተት ነው፣ ሌሎች እንደዚህ ብታደርግ መልካም ነው እንጂ እንዳይሳሳት አድርጎ ለማሳደግ መሞከር እንደው የማይሆን ከሰው ውስጥ እንው አንድ ጸሐፊ ምን ትላለች? ማኔጅማን ኖት ካኖት ክሬት ጋድ አውት ኦፍ ማን ትላለች። ሰው ሰው ነው፣ ከሰው ውስጥ ዜራ አይወለድም። እና ከልጅነት ውስጥ ፐርፌክሽኒዝም አንጠብቅ። ይሄ በጣም ጉዳት ነው ብዬ አስባለሁ።